የተመረመረው ወረቀት የሚኑ ሲወጣ ቀርጻ ምናምን ትላክልኝ ላክና ልቀቀዎች ትብክለኝ የዛን ጊዜ ልጁ የአንተ ነው ወይስ እኔ አደለም የሚለውን እናያለን። ንገራት እንደዚህ ብለ አስመርምሪና ልጁን ቪዲዮ ቀርፀሽ ላኪልኝ። በጣም ቀላል። ማንም ክሰፈልግ ሰው ልከ ጓደኞች ነፍት ሰው ነው የምታውቀው እዛ በጓደኞች በፈለግከው ሰው በማንም ይሁን ልሙም፣ ዋናው የወረቀት የምርመራ ወረቀቱን ነው ማለት ነው። ፈልገው ግን

ቁርሲ ላይ ሽንት ሽንሸነች ታስብልሽ ነበረ። አሰላሙ አሌይኩም ወራህመቱ ላይ ወረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው ደናነቱ ወይ? ለ አልሀምዱሊላህ ደና ሰላም። በቻናሉ አዲስ ሆነቱ ሰብስክራይብ እያደረጋችሁ አበረታት ሀባቢ ላይክ አድርጉ። ዛሬ እንግዲህ ሰሞቴ አነጋጋሪ ቪዲዮ ይዛመታለች አዩ አዩ አንቱ ለሰሞቴ ማለት ነው ምን እንዳደረገኝ ታውቃለች። በሰይድ ስልክ በዋትሳፕ ብጽፋ ነ ማፈልግሻለሁ ማፈልግ ይሻለሁ ልቀጣቅጣት። ለካ ሁዩ እንደዚህ አይነት ናት። እንዲ አልፈራም የምትለው እኮ ውድ አይደለም። እናንተ እስኪ ሰምተን እንምጣ። የሰምችምችሁ ም ነበረ እና በጠዋት ምንድነው ቴክስት አደረገችልኝ ማለት ነው። እና ሰሙ እንዴት ነሽ ምናምን ነገር በቃ ልክ እንደ ሳይድ ሆና ማለት ነው። እና ሰሙ እንዴት ነሽ ምናምን ነገር ደህና ነኝ ምናምን ነገር እና ሰሙ ዛሬ በአስቸኳይ አዳማ መምጣት አለብሽ የምንሰራው ቪዲዮ አለ ምናምን ነገር አለችኝ ማለት ነው። ከዛ አይ ዛሬ አይመቸኝም ሰሄዶ ምናም እኔ መጀመሪያ ምንም አልተጠራጠርኩ ምናም ነገር እና ዛሬ አይመቸኝም እና የሆነ ማልሰርዘው ፕሮግራም አለ ዛሬ እሑድ ነው ምናምን እሑድ ቀን አይመቸኝም ምናምን ነገ መሆን ይችላል ምናምን ነገር እያልኩ ነው ማለት ነው እና ይመስለኛል እሷ ስልኩን በዛ በዛ ሰዓት የሰይድ ስልክ እጇ ላይ አለ እና በዛ ሰዓት መጠቀም ነው የፈለገችው። እና እዚህ እዚህ ቦታ ላይ በቃ ፈልግሻለሁ ምናምን ነገር እና እያለችኝ ነው ማለት ነው። ከዛ አይ ሰይድ ዛሬ አይመቸኝም ማለት በቃ ምክንያቱም አይመቸኝም ነበር እና አይመቸኝም ዛሬ ምናምን ነገር እያልኩት ነው። እና ከዛ በቃ በጣም ስታስጨንቀኝ ምናምን ስልክ ደወልኩኝ ማለት ነው። እና ስደውል አታነሳም ዋትሳፕ ላይ ስለነበረ ድምፅም እያላኩኝ ነው ድምፅ አይመለስም። ብቻ ቴክስት ነው የምታደርገው ማለት ነው። ና ሳስበው ነገሩ በቃ ምንድን ነው ምናምን ነገር ብዬ የሴት ደግሞ አጋጣሚ የኢትዮጵያ ስልኩ አለ። እሷ እያናገረችኝ የነበረው በእንትን በየመን ስልኩ ነው በዋትሳፕ ማለት ነው። ከዛ የቀጥታ ስልክ ላይ ደወልኩለት ማለት ነው። እነስደውልለት እላችኋለሁ? አጋጣሚ የዚህ ሀገር ስልኩ እሱ ጋር ነበረና አነሳልኝ እላችኋለሁ። እና ሰይዶ ምንድን ነው ምናምን ነገር ዛሬ እኮ አይመቸኝም ምናም ነገር አልኩት ማለት አይ ሰይድ ሰይድ እኮ በቃ እንዲያደመስ እኮ የልብ ልብ ሲሰጣት ነው እንዳለ ታውቃላችሁ። አትለቅሽም፣ እንትን ተጠንቀቂ፣ እሱ አልከኛና ብሎ አላለም። አንቺ ሰይድን የማትመን ሰሞቴ ማለት ነው ሰይድን የማትመን የልብ ልብ ስለሰጣት ነው ስለዚህ ታገኘቻችሁ ሁለታችሁንም፣ አንቺንም፣ ሱመያንም አስራ ቅጥቅጥ ታደርጋችኋለች። እመኒ እመኒኝ መኒኝ ያልኩሽ መኒኝ። አዲስ አበባ እንደማትቃታዩን ወቁ። ዛሬ እንግዲህ ሱመያም ሰይድን ልጆቹ ልታሳይ ነው አሳያለሁ ብለዋለች። ግን የወንዱ ልጅ ዲኤንኤን የተመረመረበትን ወረቀት አንጥተ ካስመረምረቅ ለዛ አሳያለሁ ልጆችን ብለዋለች። እስኪ የሱመያን ቪዲዮ ሰምተን እንመለስ። ይችላል ማለት ነው። በተረፈ ግን ወደ ገደለው ስገባ ወደ መጨረሻው ይሄው እኔ ቃል ገበውኝ በተመልካች ፊት፣ በእናንተ ፊት ቃል ገብቻለሁ። ሳይድን ለማለት ቃል የምገቡ አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ። ያልኩትን አሁን የምለውን በደንብ ካደረክ ማለት ነው እኔ ምንም ማብራሪያ ምናምን ምናምን፣ እንገናኝና እንዘረግ እስካሁኑ እንገናኝና ላስረዳሽ ምናምን ምናምን አልፈልግም ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅለኝ ልኝ እንዳፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሀል በመሀል እጠይቃለሁ፣ ያ ወንድ ልጅ የማን ነው? ሰይድ ልጁን ንገረኝ፣ የማን ነው? ግን አዩን ስታገባ የማን ነው? መናገር የከበደህ ምንድን ነው? በቃ ተናገር። አሁን ምንድነው መሰለህ የምታደርገው ማለት ነው። በቃ ምንድነው የምትፈልገው አልከኝ አለ። የምፈልገውን ልንገርህ፣ ቀጥታ ልጅቷን ትደውልና ታስመርምረው ዲኤንኤ ወስዳት አስመርምረው። ወረቀት እዛ ታስመርምረው። እሷ እንኳን መግባት በእሷ እኔ ትግባ ምናምን እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር ልጁ ይመርመር ጻኑ ማለት ነው ከአንተ ጋር ይመርመርና እንግዲህ ሱመያ ጠንከር ያለች መልዕክት ለሴ ያስቀምጠለታለች። ምንድን ነው የወንዱ ልጅ ጉዳይ? ዲኤንኤን አስመርምረ፣ ውጤቱን ተላክልኝ፣ ውጤቱን አይቼን ልጆቹን ማሳየክ ትላለች። ተስማማ ሰይድ፣ በቃ ምንም አማራጭ የለም። ማሳመንክ እንግዲህ ዲኤንኤ ነው። በዚህ ወቶ በዚህ ገብቶ ይሄ እንዲህ ነው ይሄ ምንድን ነው የሚለው ነገር አይዋጣ። ከምሬ ነው ምልክ፣ አይዋጣ። ስለዚህ ያለ አማራጭ ምንድን ነው ዲኤንኤህን አስመርምረክ ለሱመያ ይኸው ወረቀቱ፣ በቃ ልጆችን አሳይ ካልክ፣ በቃ እውነትም አንተ ሀቀኛ ነክ ከምሬ ነው የምልክ። እውነትም አንተ ሀቀኛ ነህ። ከዛ አልፎ ተርፎ ግን ይሄ ይሳር የሚን ይሄ ወቶ ይሄ እንደዚህ ብሎ ይሄ እኮ አልነበረኝም ይሄ እንደዚህ የለኝም ካልክ ግን ያንተ ነው። በቃ ይሄ ነው የእኛም የምንወስደው፣ ይሄ ነው አማራጭ። ይሄ ነው ምንም ሌላ ነገር የለን፣ ሌላ አማራጭ የለን። የምንወስደው ወስዶ ይሄን እና ይሄንን ብቻ ነው። እና የውጭ ሚላም እንግዲህ ለማየት ተጓጓ፣ ልጆችን ለማየት ተጓጓ። ሱመያን መልክ ታሳውቃለች። ደግሞ በዛ ላይ ደግሞ ልጆቹን አክስትና ቦት ጋር ዘመዶቻቸው ጋር መቀላቀል፣ ማሳየት፣ መሄድ፣ መውሰድ፣ ከዘመዶቻቸው ጋር ማሳደግ ግዴታ አለብኝ። ከዘመዶቻቸው ጋር አላረቅም፣ ከዘመዶቻቸው ጋር አላረቅም። የሚሄድ ጉበ በነፃነት ልኖር እውነቱን ተናገር ብላለች። እውነቱን ተናገር እውነቱን ተናገር አንተ መላጣ እንዲሁም እነዚህ መላጣ መላጣ የሆኑ ሰዎች እኮ በቃ ሰውን በጠበጡ፣ ጋይ ሰውን በጠበጡ። ይሄ እዚህ ቲክቶክ ላይ ያለው መላጣ ሰይድ የሚባል እንደዚህ፣ ይሄም ሰይድ የሚባል እንደዚህ፣ ደግሞ ቁመታቸው እኩል ነው። ይሄ ሰይድም የሱመያ ባልም፣ እዚህም ሳውዲ ያለው በቲክቶክ የሚበጠረቀው ሰይድ ልብስ ነጋዴው። እናንተ ወይፈሩ፣ ወይ ቆንጥጣችሁ ቁጭ በሉ። እናላችኋለሁ ጋይሶች ዬ ለማንኛውም ለማንኛውም ሱመያ ትክክል ናት ወይስ ትክክል አይደለችም? ይሄን በማለት የልጆቿ ወንድም ስለሆነ ግዴታ ማወቅ ስላለባት ስለሆነ ስለዚህ ዲኤንኤ ምንናሳይ

ብትሯን ታቁም፣ ብትሯን ታቀበን እ ለማንኛውም ሰብስክራይብ አድርጉ። ፈታ ለማለት ነው። እወዳችኋለሁ። አሰላሙ አለይኩም ወራንት ለበረካት።